ደሞ ዛሬ ምን ላይ ይገኛል ብለን ልናሳያችው የምንዛሪ መረጃን መተናል። ዛሬ ቀኑ መስከረም 20 2018 ዓ ም ነው። የጥቁር ገበያ የምንዛሬ መረጃ ምን ይመስላል የሚለውን አንድ በአንድ 18ቱንም ዓለም አቀፍ የምንዛሬ መረጃዎችን የምናሳያችሁ ይሆናል። እንደተለመደው ታዲያ ቪዲዮውን ስትጀምሩት ላይክ በማድረግ ለቻናሉም አዲስ ከሆናችሁ ቤተሰብ በመሆን አብሩነታችሁን ታሳዩን ዘንድ እየጠቀስን አሁን ቀጥታ ወደ መረጃዎቹ ነው የምንሄደው። የምንጀምርላችሁ ከአሜሪካ ዶላር ነው የሚሆነው። የአሜሪካ ዶላር በኦንላይኑ የጥቁር ገበያ መረጃ መሰረት ዛሬ መስከረም 20 ዕለተ ማክሰኞ በስንት ይዘረዘራል? ቀጥታ ወደ መረጃው በመቶ 65 ብር ከ6778 ይዘረዘራል ይለናል። የዛሬው የምንዛሬ መረጃ መቶ የአሜሪካ ዶላር ደግሞ በ16567 ከ78 ነው በመዘርዘር የሚገኘው የዩሮን ምንዛሬ ስንመለከት አንድሮ በ194 ብር ከ5954 ሲዘረዘር መቶ ዩሮ ደግሞ በ19459 ብር ከ54 በመዘርዘር ላይ ነው የሚገኘው። ፓውንድ ስተርሊንግን ቀጥለን እንመለከታለን። የዛሬ የዕለተ ማክሰኞ የምስከረም የመስከረም ሀያ የምንዛሪ መረጃ ፓውንድ ስተርሊንግን ወደ 200 ይቅርታ ወደ 222 ከ60 23 እየተዘረዘረ እንደሚገኝ ያመላክታል። መቶ የእንግሊዝ ፓውንድ ስተርሊንግ ደግሞ በ22260 ከ23 በመዘርዘር ላይ ነው የሚገኘው። የስዊስ ፍራንክ ስካላችኝ አንዱ የስዊስ ፍራንክ በ208 ብር ከ0557 ሲዘርዘር፣ መቶ የስዊስ ፍራንክ ደግሞ በ20805 ብር ከ57 ነው በመዘርዘር ላይ የሚገኘው። ቀጥለን የማሳያችው የምንዛሬ መረጃ ደግሞ የ ካናዳ ዶላርን ይሆናል። አንዱ የካናዳ ዶላር በ119 ብር ከ1189 ሲዘረዘር መቶ የካናዳ ዶላር ደግሞ በ11911 ከ89 ነው በመዘርዘር ላይ የሚገኘው። እንቀጥላለን፣ ተመልካች አድማጮቻችን። ቀጥለን የምንመለከተው ደግሞ የአውስትራሊያ ዶላርን ይሆናል። አንዱ የአውስትራሊያ ዶላር በኦንላይኑ የብላክ ማርኬት መረጃ መሰረት በስንት እየተዘረዘረ ነው የሚገኘው? ዛሬ ዕለተ ማክሰኞ መስከረም 20 በ108 ብር ከ9992 ሲዘረዘር 100 የአውስትራሊያ ዶላር ደግሞ በ10899 ከ92 ነው በመዘርዘር ላይ የሚገኘው። የቻይና ዩዋንን እንመለከታለን በመቀጠል። አንዱ የቻይና ዩዋን በ23 ብር ከ2686 ሲዘረዘር መቶ የቻይና ዩዋን ደግሞ በ2326 ከ86 እየተዘረዘረ እንደሚገኝ መረጃችን ያመላክታል። እየነገርናችሁ እያለ ነው የዛሬን ማለትም የዕለተ ማክሰኞ የመስከረም ሀያ በጥቁር ገበያ ያገኘናቸውን የኦንላይን የምንዛሬ መረጃዎች የት ደርሷል ምን ያመላከቱ ይገኛሉ የሚለውን እያየን ለእናንተ እያቀረብንላችሁ ነው የምንገኘው። ታዲያ ቪዲዮውን እየተመለከታችሁ ያላችሁት ቻናሉን ሰብስክራይብ እንዲሁም ላይክ ሳታደርጉ ከሆነ ሰብስክራይብ እንድታደርጉ በትህትና እየጠየቅን ወደ ቀጣዮቹ የምንዛሬ መረጃዎችን እንሄዳለን። ስኒድ የምናገኘው የክዌት ዲናር ነው። አንዱ የክዌት ዲናር በአምስት መቶ አርባ 4 ብር ከ4648 ሲዘረዝር መቶ የኩዌት ዲናር ደግሞ በ54246 ከ48 ይዘረዝራል። የዲራሃምን ምንዛሪ ንገረን ካላችሁኝ አንዱ ዲራሃም በ45 ብር ከ1014 ሲዘረዝር መቶ የዲራሃም ምንዛሪ ደግሞ በ4510 ብር ከ14 በመዘርዘር ላይ ነው የሚገኘው። የሳውዲ ሪያል እንዲሁ አንዱ የሳውዲ ሪያል በአርባ አራት ብር ከ 21 57 ሲዝርዝር 100 የሳውዲ ሪያል ደግሞ በ4421 ብር ከ57 ነው በመዝርዝር ላይ የሚገኘው። የኦማን ሪያል እስካላችኝ ዛሬ መስከረም 20 ዕለተ ማክሰኞ አንድ የኦማን ሪያል በ431 ብር ከ2748 ሲዝርዝር 100 የኦማን ሪያል ደግሞ በአርባ ሶስት ሺ አንድ መቶ ሀያ ሰባት ከአርባ ስምንት እየተዘረዘረ ይገኛል። ቀጥለን የምንመለከተው የጆርዳን ዲናር ነው የሚሆነው አንዱ የጆርዳን ዲናር ሁለት መቶ ሰላሳ ሶስት ብር ከሀምሳ ዘጠኝ አርባ ሲዘረዘር መቶ የጆርዳን ዲናር ደግሞ በሀያ ሶስት ሺ ሶስት መቶ ሀምሳ ዘጠኝ ከአርባ በመዘረዘር ላይ ይገኛል። እንቀጥላለን ተመልካች አድማጮቻችን ቀጥለን የምንመለከተው የባህሬን ዲናርን ነው እንደሚታወቀው ከሆነ የባህሬን ዲናር ከኩዌት ዲናር ቀጥሎ የምናስተላልፍላችሁ ትልቁ የምንዛሬ ተመናችን ነው ከኩዌት ዲናር ቀጥሎ ስላችሁ እንግዲህ በ543 እና 42 የተዘረዘረ የኩዌት ዲናር በ469 የተዘረዘረ የባህሬን ዲናር በሁለተኛ ደረጃ ተቀምጦ ይገኛል ይህ የባህሬን ዲናር በምንዛሬ ትልቅነት ወይም ደግሞ ግዝፈት ማለት ነው። አንዱ የባህር ኢንዲናር 439 ብር ከ3462 ይዘርዝራል። መቶ የባህር ኢንዲናር ደግሞ በ4364 ከ62 ነው በመዘርዘር ላይ የሚገኘው ቀጥሎ የምናቀርብላችሁ ተመልካች አድማጮቻችን ሲዘረዘሩ በኢትዮጵያ ብር 50 ብርና ከ50 ብር በታች በማውጣት ላይ የሚገኙ ዘንድ የቱርኪሽ ሊሬ፣ የኢጅፕት ፓውንድ፣ የየመን ሪያል፣ የእስራኤል ሽክል፣ የኢንዲያን ሮፒን እና የፓኪስታን ሮፒ የምንዛሪ ተመኖችን የምንነግራችሁ ሆናል። እነዚህን አስራ ስምንቱንም የሆኑ ምንዛሪ ተመኖች የምንነግራችሁ ታዲያ ከኦንላይኑ የብላክ ማርኬት መረጃ ድረገጽ መሆኑን ልንነግራችሁ እንውዳለን። ቀጥታ ወደ መረጆቹ እንሂዳለን። የቱርኪሽ ሊሬ በሶስት ብር 3 ብር ከ9846 ሲዘረዘር፣ መቶ የቱርኪሽ ሊሬ ደግሞ 398 ብር ከ46 ይዘረዘራል። የኢጅፕት ፓውንድ ብር 3 ብር ከ4527 ሲዘረዘር፣ መቶ የኢጅፕት ፓውንድ ደግሞ 345 ብር ከ27 ነው የሚዘረዘረው። የየመን ሪያልን ስንመለከት አንዱ የየመን ሪያል በ69 ሳንቲም ከ29 ሲዘረዘር፣ መቶ የየመን ሪያል ደግሞ በ69 ብር ከ29 ነው። በመዘርዝር ላይ የሚገኘው የኢጅፕት ፓውንድ ስንመለከት አንዱ የኢጅፕት ፓውንድ በ3 ብር ከ4497 ይዝርዝር፣ መቶ የኢጅፕት ፓንድ ደግሞ 344 ብር ከ97 ይዝርዝራል። ቀጥለን የምንመለከተው የየመን ሪያል ነው የሚሆነው። አንዱ የየመን ሪያል በ69 ሳንቲ ከ26 ይዘረዘር፣ መቶ የየመን ሪያል ደግሞ በ69 ብር ከ26 ይዘረዘራል። በመከተል 50 ብር የገባውን የስሬ ሽቅል እንመለከታለን። አንዱ የስሬ ሽቅል በ50 ብር ከ0725 ይዘረዘር፣ መቶ የስሬ ሽቅል ደግሞ በ57 ብር ከ25 እየተዘረዘረ ነው የሚገኘው ማለት ነው። የኢንዲያ ሮፒ እንመለከታለን ቀጥለን አንዱ የኢንዲያ ሮፒ በመዘርዘር ላይ የሚገኘው በአንድ ብር ከ8676 7 ሲሆን መቶ ኢንዲያ ሩፒ ደግሞ በመቶ 86 ብር ከ76 ነው የሚዘረዝረው። በመጨረሻም የምንመለከተው የምንዛሬ መረጃ የፓኪስታን ሩፒ ነው ቢሆነው አንዱ የፓኪስታን ሩፒ በ58 ሳንቲ ከሰባ 7 ሲዘርዘር መቶ የፓኪስታን ሩፒ ደግሞ በ58 ብር ከሰባ በመዘርዘር ላይ እንደሚገኝ መረጃዎች ያመላክታሉ። ተመልካች አድማጮቻችን እስካሁን ድረስ አብራችሁን ስለቆያችሁ እጅጉን በጣም እናመሰግናለን። ቪዲዮ ላይክ፣ ሼር ስለምታደርጉም እናመሰግናለን። ታዲያ ከመውጣታችሁ በፊት ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። ተመሳሳይ የሆኑ መረጃዎችን እንዲሁም ደግሞ የቢዝነስ ወቅታዊ መረጃዎችን ሲፈልጉ የመልእክት ማሳወቂያ እንዲደርሱት እንዲሁ የደውል ምልክቷን መጫን አይርሱ። ለዛሬው በዚያ በቃን በያላችሁበት ሰላም